ተናስተልን፣ ይህ ቀለም ልዩ ዘገባ ነው። በዛሬ ቀለም ልዩ ዘገባችን ዶክተር በለጠ ሞላን እና ዶክተር ደሳለኝ ጫኔን የተመለከቱ ጉዳዮችን ይዘን ቀርባለን። በስፋት የምንመለከተው ስለ ዶክተር ደሳለኝ ጫኔ ዛሬ የወጣ አዲስ መረጃን ይሆናል። ከዛ በፊት ግን ዶክተር በለጠ ሞላ መጋቢት 29 ቀን 2017 ዓ.ም በስም ባይጠቅሱም በገደምዳሜ ዶክተር ደሳለኝን በሚመለከት እንዲህ ብለው በፌስቡክ ገጻቸው አጋርተው ነበር። ሁሌ ጩኸት ግን የምር አይሰለችም። የጤንነትስ ነው? ትናንት አክብሮ ሊቀመንበር ያደረገህ ንቅናቄ ላይ ይህንን ነውረኛ ጽሑፍ በመጻፍህ የምር ሊጸጽትህና ልታፈር ነው የሚገባህ። በእርግጥ በአንተ ምስኪን የፊት ገጽታና አሳሳች አንደበት ጀርባ የተደበቀ ማንነትህን ለሌላ ሰው ግልጽ ለማድረግ እጅግ ከባድ ታስክ መሆኑን እናውቃለን። ብዙ ወከባ፣ ፍረጃ፣ እርግማንና አፍራሽ ተልእኮን ተቋቁመን ለፈተና ሳንበረከክ የምንወደውን ማለትም ትናንት እርሶን ጭምር ያሰባሰብንበትን ተቋማችንን አበንና አስቀጠልን እንጂ በትን ነው የምንሄድ የታሪክ ድኩማኖች አይደለንም። ይሄ ምስኪን ፊትና ድምፅ ብዙ አሳፋሪ ነውር ጋርዶ ዘልቋል። ቢያንስኛ የድርጅታችንን ገንዘብ ለአራጣ የምናበድር ነውረኞች አልነበርንም፣ አይደለንም። ዶክተር በለጠ በኋላ ላይ ማስተካከያ ቢያደርጉም በሰፊውና በዝርዝር እንመለስበታለን የሚል ሀሳብም አስቀምጠው ነበር። ዛሬ ደግሞ በፌስቡክ መንደር በማን እንደተጻፈ ያልታወቀ ኢትዮ ዌስት ብሎወር በሚል ገጽ ላይ እንዲህ የሰፈረ ጽሑፍ አገኘን። ከአንድ የአብን ስራ አስፈጻሚ ኮሚቴ አባል ስለ ደሳለኝ ጫኔ የአራጣና የምዝበራ ሪከርድ የደረሰን መረጃ እንደሚከተለው ቀርቧል ይላል መረጃው ሲጀምር። ሐሳብ የጎደለባቸው ሰዎች የሐሳብ ጉድለታቸውን የሚሞሉ ስለሚመስላቸው ብዙ ጊዜ አብዝተው ይጮህ አሉ። ቅዳሴው ሲያልቅበት ቀረርቶ ሞላበት እንዲሉ ደሳለኝ ጫኔ ይልቅ ገበናቸውን ይዘንላቸው ብንዘልቅ ይሻል ነበር። ሆኖም አካፋም አካፋ ተብሎ ይነገረው ዘንድ የግድ ሲሆን በስሙና በግብሩ እንዲጠራ ይሆናል። ደሳለኝ ጫኔ አንድ ቀን እንኳ በሐሳብ ሳያሸንፈን እንዲሁ ጭንቅላቱን ሲወዘውዝ በተመስጦ እያየነው ከርመን ከመካከላችን ርቆ የሄደ ሰው ሆኗል። የሀሳብ ጥራት የለው፣ ምን እንደሚያወራ ግልጽ አይደለ፣ ንግግር አይችል፣ ፖለቲካን መረዳት አይችል። ከህዝብ ጎን መቆም በሚኖርበት ቀውጤ ወቅት ጅራቱን ወጥፎ ይደበቃል። ከተደበቀበት ወጥቶ ሚዲያ ላይ ከታየም አንገት የሚያስደፋ ንግግር ይናገራል። አንድ ወቅት የአብን ስራ አስፈጻሚ የደሳሌ የሚዲያ ላይ ውሎ ክፉኛ ነጥብ እያስጣለን መሆኑን በመገምገም በአስፈጻሚው ውሳኔ ለስድስት ወራት ሚዲያ ላይ እንዳይወጣ የታገደ ብቸኛ የድርጅት አመራር ነበር። እንዴት ሊቀመንበር እንዳደረግ ነው ሌላ ጊዜ እናወሳው ይሆናል። በስ እሱ ግን ለማመላከት በወቅቱ በአማራ ትግል ሚሚያማራ የሚል ውስጥ ታዋቂና ተነባቢ ገጽ ነበር። እሱ እንደሆነ ለአባላት አስወርቶና መረጃውን አሰራጭቶ ስለነበር ለድምፅ ብልጫ እንዲረዳው ሆኗል። አሳፋሪው ሰው ቅድመ አብን ላይ በባህር ዳር አዝዋ ሆቴል ተሰብስበን ስለ ቀጣዩ መስራች ጉባኤ ስንወያይ የአብን ዋና ጽህፈት ቤት ባህር ዳር ላይ መሆን አለበት ብሎ የተከራከረ አስገራሚ ሰው ነበር። አብን ለጠባብ ፍጆታ ብቻ ሲታሰብ የሚሰጥ ሀሳብ ካልሆነ አብን ምን እንዲሆንለት ታስቦ እንደነበር አናውቅም። የፖለቲካችን ጉዳይ አልገባህም ማለት ነው በሚል አስረድተን ዋና ቢሯችን አዲስ አበባ እንዲሆን ውሳኔ ያሳለፍን። የድርጅት ሊቀመንበር አድርገን ስንሰይመው ከጣና እምቦጭ አስወጋጅ ኮሚቴ እንዲሁም ከወሎ ህብረት በተለይ ከሁለቱ ኮሚቴዎች ከፍተኛ ተቃውሞ ገጥሞን እንደነበር የሚረሳ አይደለም። ጉዳዩ በወቅቱ በከፍተኛ ሁኔታ ማህበራዊ ሚዲያ የተስተጋባ ስለነበር አብድን ለህዝብ በምናስተዋውቅባቸው መድረኮች እንዲሁም በሚዲያዎች ሳይቀር የማናውቀውን ጉዳይ እንድናብራራ እየተጠየቅን ብዙ ፈተና አልፈናል። በቀጣይ እናጣራለን እያልን እናልፈው ነበር። ሆኖም አዲስ የመሰረትነው ፓርቲ ገና ከጅምሩ በማናውቀው ጉዳይ እየተወቀሰ ስለነበር ደሳለኝ ጫኔ ካሁን ቀደም ስለነበሩት ማህበራዊ ተሳትፎዎች እና ስለሚነሱበት ጉዳዮች ግልጽ እንዲያደርግልን ልንጠይቀው ተገደናል። ጉዳዩ እንዲህ ነው። ደሳለኝ ጫኔ በጣና ሐይቅ የእምቦጭ አስወጋጅ ኮሚቴ ውስጥ የፋይናንስ አሰባሳቢ ቡድን መሪ ነበር። ከዳያስፖራ የተሰበሰበውን ገንዘብ ደሳለኝ ጫኔና ሌሎች ሁለት ጓደኞቹ በከፈቱት አካውንት አስቀምጠው ከዓመት በላይ ገንዘቡን ለተፈለገው ዓላማ እንዳይውል አድርገው ነበር። በኋላ ነው ምክንያቱ የታወቀው። ሁለተኛው ጉዳይ በተለይ ከቤንሻንጉልና ከወለጋ የተፈናቀሉ ወገኖችን ለመርዳት በሚል ኮሚቴ ተቋቁሞ ከዲያስፖራው ባለሳሳት በነሙሉቀን ተስፋው በኩል የተሰበሰበ ከፍተኛ ገንዘብ ለተረጃዎች ሳይላ ከአንድ ዓመት በላይ መቆየቱና የት ደረሰ እየተባለ ጥያቄ ይነሳባቸው እንደነበር ነው የማስታውሰው። እኔን ሁለቱ ጉዳዮች ግልጽ እንዲያደርግልን በድርጅት ጠይቀ ነው ነበር። መጨረሻም በጥርፊያ ከተለያዩ ሰዎች ገንዘብ እንዲሰበሰብ እና ወደ አካውንቱ እንዲገባ ሆኖ አንድ ዕለት ላይ በጓደኞቻችን በነተመስገን ተሰማ በኩል ገንዘቡ ተልኮ በተለይ ለወሎ ተፈናቃዮች እንዲዳረስ መደረጉን አስታውሳለሁ። ሆኖም ተሟልቶ አልደረሰም የሚባል ነቀፌታም ሲነሳ ስለነበር ይህ ጥያቄ ሲነሳበት ደስታ ላይ ያኮርፍ ሁሉ ነበር። ገንዘቡ ግን ለምን ነበር ከዓመት በላይ እንዲዘገይ የተደረገው? ለወደፊት የምንደርስበት ጉዳ አለ። ከአንዳንድ አራጣ አበዳሪዎች ጋር መዋሉን ስንሰማ የተጠራጠርነው ነገር መኖሩን ጠቆም አድርገን እንለፍ። የአብን ሪፎርም ከተደረገ በኋላ በጽህፈት ቤታችን በኩል ከደረሱ የመጀመሪያ ጥያቄዎች መካከል ቀዳሚው ከእስራኤል የአብን ቻፕተር የደረሰን የደብዳቤ ማረጋገጫ ጥያቄ ይገኝበታል። ካሁን በፊት በሁለት ዓመት ውስጥ ዘጠኝ ጊዜ የገንዘብ ድጋፍ ቻፕተሩ ያደረገ መሆኑን ገልጻችሁ ደብዳቤ ጻፉልኝ የሚል ጥያቄ ደረሰን። በወቅቱ ነባሩ የአብን አስፈጻሚ ኮሚቴ የምናውቀው እና ተጨባጭ መረጃ የነበረን ከእስራኤል ቻፕተራችን ሶስት ጊዜ የገንዘብ ድጋፍ ተደርጎልን የነበረ መሆኑን ብቻ ነው። ደሳለኝ ለድርጅታዊ ስራ የአብን የመጀመሪያው የውጭ ጉዞ ወደ እስራኤል የተደረገ ሲሆን በዚህ ጊዜ የፈጠረውን ግንኙነት በመጠቀም ለወደፊት ለመጥለፍ ተጠቅሞበታል። ዘጠኝ ጊዜ ድጋፍ መደረጉን የሚያውቁት ደሳለኝ ጫኔ እና በወቅቱ የፋይናንስ ቢሮ ኃላፊ የቅርብ ጓደኛው ነው። ከቻፕተሩ ጋር በጠየቁት መሰረት ደብዳቤ ልንጽፍላቸው ስላልቻልን እና በዚህ ስላልተግባባን ከዛ ጊዜ ጀምሮ ቻፕተሩ ድጋፉን አቁሟል። ስድስት ጊዜ የተደረገው ድጋፍ የት ገባ የሚለውን ግን የሚያውቀው ሀቀኛው ደሳለኝ ጫኔ ብቻ ነው። ከሁለት ዓመት በፊት 2015 ዓ.ም ከአብን እውቅና ውጪ ወደ ሰሜን አሜሪካ በመጓዝ የአብንን ደጋፊዎች በተለያዩ የአሜሪካ ግዛቶች ሰብስቦ የፈንድሬዚንግ ሥራ ሰርቶና ከፍተኛ ገንዘብ ሰብስቦ መምጣቱን እናስታውሳለን። በመድረጉ የተሳተፉ ደጋፊዎች በሰጡን መረጃ መሰረት የአብን ተልእኮ መሆኑን እንደገለጸ ነው። ያንን ገንዘብ ምን አደረገው? በኋላ በደረሰን መረጃ ገንዘቡ ለአራጣ ጭምር ይሰጥ እንደነበር ነው። ይህንን በጣም ጥቂት ሰዎች ነበርን እስከዚያች ደቂቃ ድረስ የምናውቁ። ጉዳዩ የድርጅታችንን ስም የሚያጎድብ ስለሚሆንና ደጋፊያችንንም የሚያስቀይም ስለሚሆን በማለት ይህንን ጉዳይ እስከ ዛሬ ድረስ ደብቀን ቆይተናል። ከላይ እንደገለጽኩት ለማህበራዊ ጉዳይ ይሰበሰቡ የነበሩ ገንዘቦችም ካላግባብ ከዓመት በላይ ያለ ምክንያት ይቆይ የነበረው ደሳለኝ ጫኔ ከጥቂት ምስጢረኞቹ ጋር ሆኖ ለአራጣ ያበድረው ስለነበር እንደሆነ ጭምጭምታዎች ደረሱን። ይህንን የምንጽፈው ደሳለኝ ትናንት ሊቀመንበር ሆኖ የመራው ድርጅት አብንን አስመልክቶ በጻፈው ጽሁፍ ምላሽ ለመስጠት በማሰብ አይደለም። ይልቁንስ ጉዳዩን ከዚህ በላይ ማቆየቱ የሰውየውን የአሳሳችነት እድሜ ማራዘምና ለህዝባችን ተጨማሪ ኪሳራ ነው ብለን ስለምናምን ነው። ለአንባቢ ይህንን ጉዳይ መቀበል እጅግ ከባድ እንደሚሆን እንገምታለን። ደሳለኝ ማለት ምስኪን ፊት ያለውና ሲናገር ትህትና የተጫነው ለስላሳ አንደበት ያለው ሰው ስለሚመስል፣ በዚህ ምስኪን ፊትና በዚህ ለስላሳ አንደበት ጀርባ የተደበቀውን አጭበርባሪ ሰው ለመገመት እጅግ አዳጋች መሆኑን አውቃለሁ። ይህንን ሰው ለመረዳት እና እውነተኛ ማንነቱን ለማወቅ ከሱ ጋር በቂ ጊዜ መጋራት ነበረብን። በወስተኛው ወቅት ከህዝብ ጎን የሚገኝ ሰው አይደለም። የህልውና ትግሉ ጊዜ ጋሻው መርሻ ወትቶ ጎንደር ከወሰደ በኋላ ብሬን መትረየስ ተሸክሞ አንድ ፎቶ ከተነሳ በኋላ በማግስቱ በሌሊት ጠፍቶ ወደ ባህር ዳር ተመልሶ ለቀጣይ አምስት ወራት ተደብቆ ነበር የከረሙ። ለድርጅታዊ ተልእኮ ለማግኘት ተቸግረን ባህር ዳር እንዳለ ብቻ እንሰማ ነበር። የተደበቀው መቀሌ ነው የሚሉም ጭምጭምታዎች ነበሩ። በአንድ ወቅት የኦሮሞ እና የአማራ ምሁራን ተሰባስበን በሀያት ሪጀንሲ ሆቴል እየመከርን በነበረበት ጊዜ ንግግር የማያውቀው ደሳለኝ ጫኔ ትሻልን ሰርጄ ትብስን አመጣሁ ብሎ በመናገሩ አቶ አወሉ ሰባት መቶ ኪሎ ሜትር ላይ ናቸው እኮ ለምን መቀሌ ሄዳ ትቀላቀላቸውም? ብሎ በጉባኤተኛው ፊት አሰቆበት ነበር። በኋላ ጦርነት ሲነሳ የጠፋው ደሳለኝ ትሻልን ፍለጋ ሄዶ እንደሚሆን ጠርጥረን እንለፍ። ወያኔ በኢትዮጵያ መከላከያ ሰራዊትና በህዝባችን ተጋድሎ ተሸንፎ እጅ ሲሰጥ ከተደበቀበት ጉድጓድ ወጥቶ በፌስቡክ ጩኸቱ ያደነቁረን ጀመር። ሶስተኛዋን ወረራ ተከትሎ ደግሞ ጭራሽ የፕሪቶሪያ ተደራዳሪ ብሎ ራሱን ሰይሞ ብቅ አለ። ማን ሰየመው? ማንስ ነው እሱ? እንዲሁ ያለ ህፍረት ተደራዳሪ ሊሆን ተብሎ ይመጣል እንዴ? ብለን በአግራሞት እየተመለከትን ቆየን። በወቅቱ ይህ አካሄድ ታክቲካሊ ወያኔን ከመደገፍ አንጻር የሚደረግ አካሄድ ነው እንዳልነው ቆይቶን ቢሆን ተገልጧል። በፊትም በተደጋጋሚ ይለው እንደነበረው በአስፈፃሚም እንደገመገም ነው። ህወሃትን ትሻል ሲል ይጠራት ነበር። በእርግጥ የትጥቅ ትግል ታሪካቸው መታሰቢያ ሙዚየም አስተርጓሚም ነበር። እኛ በወጣትነት እድሜያችን ዩኒቨርስቲ ውስጥ ስንማር ስርዓቱን በተማሪ አቅማችን ስንታገ በነበረበት ወቅት ወጣት ደሳለኝ ጫኔ እንደ ሽማግሌ ዘንግ ይዞ የህወሃትን የትግል ታሪክ በባህር ዳር ሙዚየም ያስተረጉም የነበረ ተገዳ ላይ ነው። ታዲያ ይህ ሰው ወያኔን ቢናፍቅ ምን ይገርማል? እንዳያልፉት የለም እያለ የወያኔን ሙዚየም ሲያስተረጉም የኖረው ተገዳ ላይ የእኛን የህዝብ ልጅነት ለመካድ መጣጣሩ ምንኛ ያስቅኝም። አሳቃቂም ነው እንዳያልፉት የለም ይህ ቀን ያልፍና በትክክለኛው ሚዛን ስንመዘን ማን ቀኑ እንደሚገኝ ጊዜና ህዝብ ይዳኙናል የተወደዳችሁ የቀለም ቤተሰቦች መግቢያችን ላይ እንደጠቀስነው የዚህ ጽሑፍ ጸሐፊ አልተገለጸም ነገር ግን ምስኪን አሳሳች ፊት የሚሉ ሀሳቦችን መለስ ብለን ስናስተያያቸው ከዶክተር በለጠ እመለስበታለሁ የሚል የመጋቢት 29 መልእክት ጋር ይቀራረባል። ለመሆኑ ጸሐፊው ማን ይሆን? ወይስ ዶክተር በለጠን እንጠርጥራቸው? እስኪ አስተያየት ሰጡበት። በሰላም ቆዩ።